ና እምነትና ስነምግባር ያላችሁ በዚህ ቅጽረ ግቢ የሆናችሁ የቅዱስ ሚካኤልን በረከት ለመሳተፍ በአባታችሁ በመድሃን ያለም ለመባረክ ጊዜ የተገኛችሁ ሁላችሁም እንደምን ላችሁ? እንደምን አረፈዳችሁ? ያሰባሰበንና የዓመት ሰው አድርጎ በፊቱ ያቁመን የአባቶቻችን አምላክ ክብር ምስጋና ይግባው። ስምህን ማለበላቸው ነበራችሁ፣ ይላል የተማራችሁን ርዕስ ምንድነው የሚለው ስምህን ማን ነበራችሁ እስቲ በሉ። ወደ በሆነ ስምህን ማለበላቸው በዛሬ ይህ ቃል የተነገረበትና የተነገረለትን እና ተናጋሪውን የምናስብበት ነቢይ እግዚአብሔር ሙሴ የእስራኤል ነቢይ፣ የእስራኤል መሪ፣ የእግዚአብሔር መልእክተኛ የተናገረው ኃይል ቃሉ ኦሪት ዘፀአት ምዕራፍ 3 ከቁጥር 13፣ 14ና 15 ላይ ቃሉን ከነትርጉሙ እናገኛለን። ቃሉን ከነምኑ ከነትርጉሙ እናገኛለን። ጥያቄ ብቻ የሚሆን አይደለም እመልሳለሁ ስምህን ማለበላቸው ብሎ የጠየቀ ማናፋች ሙሴ ነው የጠየቀው። ማንነው ነው ያየውንና ያነጋገረውን የጠራውንና ለመልዕክት የመረጠውን ለመልክተኛነት የመረጠውን በምድረ በዳ በኮሌን ምድረ በዳ የተገለጠለትን እና ወደ ግብፅ ሂደህ የህዝብን መከራ አይቻለሁ ጩኸታቸውን ሰምቻለሁ። ወደ ፈሮን ሂደህ ህዝቦችን ልቀቅ ይለሃል ብለህ ንገርልኝ አለው። ወደ ፈሮን እሄድ ዘንድ ህዝብንም ልቀቅ ብሎሃል የሚለውን መልእክት እናገር ዘንድ ስምህ ማን ነው፣ ስሙ ማን ነው እሱ ቢሉኝ ምን እላቸዋለሁ? ስምህን ማን በላቸው አለው እና እስራኤል ለመከራ ለደስታ ለመኖር ለመሞት ለማግኘት ለማጣት ለመራም ለመብላት የተፈጠሩ ናቸው እድላቸው ይሁን ወይም ደግሞ ጣፈንታቸው ሁልጊዜ ስደት አያጣቸው በተደጋጋሚ ጊዜ በአለም ታሪክ ውስጥ ከተሰደዱና ከተመዘበሩ ወገኖች መካከል እስራኤላውያን ናቸው በዙሪያቸው ያሉ አህዛብ ጊዜ ሲመቻቸው በዙሪያቸው ያሉ አህዛብ ጊዜ ሲመቻቸው ዘመን ሲነጋቸው በየጊዜው እየተነሱ እስራኤልን ያጠቋቸዋል። የሚያሳዝን የሚያሳዝን ተግባር ይፈጽሙባቸዋል፣ እና ዋናው ደግሞ ከዚህ የከፋው ደግሞ የገጠማቸው ችግር ረሃብ ነው። ጦርነቱን እየበሉ ይዋጉታል። መከራውን እየበሉ ይችሉታል። ረሃብ ሆነና ጥቂቶች ነበሩ፣ ቁጥራቸው ጥቂት ነበረ። ጥቂቶች ሆነው እንጀራ ፍለጋ ተሰደዱ። ምን ፍለጋ? እንጀራ ፍለጋ ተሰደዱ ሳይ በሃይማኖት ወደማይመስሏቸው በባህል ወደማይመስሏቸው በቋንቋ ወደማይመስሏቸው ተሰደዱና በዚያ መኖር ጀመሩ። ታሪኩ ሰፊ ስለሆነ አጭር አድርጌ ነው የምነግራቸው። ሊቃውንቱ ስለምታውቁት ስለምትረዱት ይቅርታል። ለጉባኤው ለዚህ በሚመጥን መልኩ ሰብሰብ አድርጌ ለማቅረብ ነው የሚሞክረው። እያንዳንዱ ዝርዝር ነገር ውስጥ ከተገባ እንደምታውቁት ጊዜ አይመቀውም እና በአጭሩ ጥቂት ቤተሰቦች ሆነው ወደ ሆቴሉ እንጀራ ፍለጋ ወደ ግብፅ ተሰደዱ በዚያ ረጅም ዘመናት መኖር አሳለፉ። በግብፅ ጥቂት ሆነው ወደ ግብፅ የወረዱት እስራኤላውያን እየበዙ እየበዙ እየበዙ ብዙ ነገዶች ሆኑ፣ ብዙ ቤተሰቦች ሆኑ፣ ብዙ ሕዝቦች ሆኑ። እንዲያውም ባሕርነታቸው ስደተኛነታቸው ቀርቶ ስጋቶች ሆኑባቸው ለግብፃውያን ቁጥራቸው እየጨመረ እውቀታቸውም እየሰፋ ሰሜነታቸውም እየመጣ ሲሄድ ግብፃውያን እነዚህ እየቆዩ ሲሄዱ ሀገራችንን ይወርሳሉ እያሉ ጫና ይፈጥሩባቸው ነበረ። መከራ ያጸኑባቸው ነበረ። እንደ መፍትሔ አድርገው የወሰዱት ቁጥራቸውን ለመቀነስ ኃይላቸውን ለማዳተም ለባርነት የሚመቿቸውንና ለአገዛዝ የሚሆናቸውን እየመረጡ እየተዉ ይቃወሙናል፣ ለፊታችን ይቆማሉ የሚሏቸውን እንዲገደሉ ወሰኑባቸው። የሚገደሉት ደግሞ መቼ መሰላችሁ? በሚወለዱበት ቀን። በመቼ ቀን ነው የሚገደሉት? በሚወለዱበት። እየታዩ ሴቶች ከሆኑ ተዋቸው፣ እንጀራ ጋጋሪ የወጥ ሰሪ እናደርጋቸዋለን፣ እንጫወትባቸዋለን። ሴት አቅም የላትም፣ ምንም አታመጣም። ወንዶች መሆናቸው ደረጃውን ከፍ አድርጓል። በጣም የረቀቀ ብሏል። ወደ መድፈነት ተቀይሯል። ወደ ኬሚካልነት ተቀይሯል። ወደ ከፍተኛ ክፋት ተቀይሯል። ቀስ እያለ እያደገ የመጣ ነው። ምድራችን እየወረሰችው የመጣችው አመት ነው። ምድራችን ቀስ እያለች የተለማመደችው የጥፋት ትምህርት ነው። ወንዶች ሲሆኑ እናልቧቸዋሉ፣ ግደሏቸው አሉ። እና እስራኤል በዚህ የተነሳ ያለቅሳሉ። ሴቶች ልጆቻቸውን ከጭቃ ጋር አብረው ጡብ ለጡብ የሚሆን ጭቃ ሲረግጡ ነፍሰ ጡሮች ልምት ምተይዘው አብረው እንዲረግጡ ይታዘዙ ነበረ። የመወለጃቸው ሰዓት ሲደርስ ልጆቻቸውን ከጭቃው ጋር አብረው እንዲረግጡ ተደርገዋል። እግዚአብሔር ከመከራ ይሰውራል። ተውም ይመናል። ወደ እግዚአብሔር እንመለሱ ጅምሩ። የእኛም ጥሩ አይደለም። የምናያቸው ጥሩ አይደለም። የምንሰማቸው ጥሩ አይደሉም። ኃላፊነቱን መውሰድ ያለብን ደግሞ ሁልጊዜም እንደምንለው እኛው ራሳችን ነን። ከእግዚአብሔር እየራቅን በሄድን ቁጥር፣ ከእግዚአብሔር እየተለየን በሄድን ቁጥር፣ እግዚአብሔር እግዚአብሔርን ትተን ሌሎችን አካላት እየተደገፍን በሄድን ቁጥር መከራችን እየበዛ ነው። እየበዛ አይደለም፣ ስልቱና አይነቱ እየተቀያየረ ደረጃው እየጨመረ ነው የሚመጣው። እንዴት እንደምንሞት እንኳን በምን እንደምንሞት እንኳን በማናውቀው መንገድ ነው የምንሞተው። አሁን ግማሾቹ በሰይፍ ሲቀሉ እናያለን። አሁን በጅራፍ ሲገረፉ እናያለን። አሁን በእሳት ሲቃጠሉ እናያለን። ከዚህ የማሰ መከራ ይመጣብናል። መፍትሄው ምንድን ነው? መፍትሄው ምንድን ነው? ከሌላ ናቸው አበለ መፍትሄው ምንድን ነው? ወደ እግዚአብሔር መቅረቡ ነው። እግዚአብሔርን ብቻ አንተ ተስፋችን ነው ማለት ነው። እግዚአብሔርን ብቻ አንተ ሞገሳችን ነው ማለት ነው። እስራኤል አመፃኞች ስለሆኑ ነው ይሄ መከራ የወረደባቸው። በወንድሞቻቸው ላይ ይጨክናሉ በእቶቻቸው ላይ ይጨክናሉ። እርስ በእርስ በኋላ ይሸሻጣሉ፣ ይወጣሉ። ወንድማቸውን ስለ ገንዘብ ፍቅር አሳልፈው ይሰጣሉ። በዚህ የተነሳ እግዚአብሔር ሀገራቸው አባረራቸው ቅዱም እንዳርፋቸው በባህል በሃይማኖት ለማይመስሏቸው ባሎዎች አድርጎ አሳልፎ እጅም ጊዜ በባርነት እንዲማገቁ አደረጋቸው። እግዚአብሔር እግዚአብሔር ሲቆጣ ዱላ አይቆርጥም የሚባለው ለዚህ ነው። ዱላ አይቆርጥም። ወደ አራት መቶ ሰላሳ ዘመን ያህል በሚያስገፋ እንግዲህ ይሄ ቀን አሁን እየነገርኳቸው ያለው ተቱን ነው። ከሰዓቱ አንጻር እና ምን ያደቡ ነበረ መጨረሻ ሁሉንም አዩት እና መጮህ ጀመሩ። ተባብረው ማልቀስ ጀመሩ። ተባብረው መጮህ ጀመሩ። ተባብረው ወደ እግዚአብሔር መሆን መቅረብ ጀመሩ እና በዚህ ጊዜ እግዚአብሔር መቀላቸውን አየላቸው። እግዚአብሔር መቀላችንን ይመልከትልን። የሚያለቅሱ ወገኖቻችን ልባቸውን ያብስልን። ቤታቸው የፈረሰባቸው፣ ቀያቸው የታየ እንዳልነበር የሆነባቸው፣ ማንነታቸው የተነጠቀባቸው ዛሬ በአንድ ባለማችን ላይ የሚዝበለበሱ ብዙዎች ናቸው። ስለ እኛ ብቻ አይደለም የምናወራው፣ በሩቅ ያሉ ወገኖቻችን ሁሉ ያሳዝኑናል። በሃይማኖት ባይመስሉንም ተወደው ካደጉበት ንብረት ካፈሩበት ቀያቸው አታስፈልጉም ተብለው ሲባረሩና ስደተኞች ሲሆኑ፣ ወንዛቸው ይናፍቃቸዋል፣ ቀያቸው ይናፍቃቸዋል። ሕፃናት እየወረቁ ያደጉበት ዝርዝር የቀጩበት ውሃ የተጣጩበት አፈነፈጩበት ቀያቸው ይናፍቃቸዋል። ሂዱ ከዚህ የተባለው ሲባረሩ በዓለም ላይ እንመለከታለን። አይደለም ከዚህ ይሰውረን እግዚአብሔር። አይምሰላችሁ ሰዎች በመሆናቸው ሊያሳዝኑ ይገባል፣ ሊያሳዝኑ ይገባል። ና እግዚአብሔር ሰማቸው ሰማቸው እና ምን አለ ይሄ ህዝቦችን መከራ አይቻለሁ አለ ወደ መንበረ ጸባዖት ደረሰ የነዚያ ስደተኞች የነዚያ መከረኞች የነዚያ ግፈኞች ነባ ወደ መንበረ ጸባዖት ደረሰና የእግዚአብሔር ድምፅ ወደ ምድራችን ለመለት እንዲመጣ አደረገ ከህዝቡ መካከል አንዱን መረጠ እግዚአብሔር ህዝቡ ሊያድንበት የፈለገው የመጀመሪያው አማራጭ ምንድነው ሽምግልና ነው በሽምግልና በድርድር በምክክር ያ ህዝብ ከመከራ እንዲወጣ ያ ህዝብ ነፃ እንዲያወጣ፣ በዚህ ደግሞ መልእክተኛ ያስፈልግ ስለነበረ ይህንን መልእክት ይዞ በህዝቡና በእግዚአብሔር መካከል የሚቆም ሰው ተመረጠ። እሱ ማነው? ሙሴ ነው። ሙሴ ተመረጠ እና ሙሴ ምን አለው? ናንን እንዲበለው ዘቦችን ልቀጥ ይላል እግዚአብሔር ሲለው ስምን ማለበላቸዋል